ሀይምዬ የኔ ሴት የኔ ተናፋቂ እንኳን በደህና መጣሽ። ነገር ግን በዚህ ምድር ላይ ሁሉም ነገር አላፊ ነው። እኛ የሰው ልጆችም አላፊ ነን። ባለን ጊዜ ግን በተሰጠን ጊዜ በተሰጠን እድሜ ተደስተን ማለፍ ነው ያለብን። እና ሀይሚዬ ነገሮቹን አቅልሌ እባክሽ ወደ ሰላም መንገድ መልሱት። ሁሉንም ነገር ወደ ነበራችሁበት መልሱት። ታረቁ ከብሩኬ ጋራ። አንዳንድ ጊዜ ውዶቼ፣ የሆነ ቆም ብለን ስናስበው ሁሉም ነገር የሆነ ግራ የሚያጋባ ነገር አለ። አሳብ ሰጥተን የምንስቅበት ሰዓት አለ። የሆነ ሰዓት ደግሞ የሚያስተክዘን እና የሚያስጨንቀን ነገር አለና አንዳንድ ጊዜ እንደዚ ቆም ብዬ ሳስበው ለምን እላለኝ። ማለት በቃ እንደዚ ነው ሁሉም ነገር ተለዋዋጭ ነው ምናምን ነገር እላለውኝ። ግን ሁሉም ነገር ደግሞ በንግግር መፈታት ይችላል። አይምያንችና ቡሩክ ጋ የተፈጠረው ነገር በንግግር የምትፈቱት ነገር ነው። እባክሽ ተረጋግታችሁ አስባችሁ በንግግር ፍቱትና ወደ ነበራችሁበት ቦታ ተመለሱ ማለት ነው ምፈልገው የእኔ ተናፋቂ። ብዙ ሰው ተጨንቋል በዛ አጋጣሚ።